ሰላም ጤና ይስጥልኝ የእለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በአምስት ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት። አቶ ጌታቸው ረዳ አንድ ፓርቲ ውስጥ ያሉ አምስት ሰነፎች ሲሉ የጠሯቸው ግለሰቦች የትግራይ ያለውና ችግር ውስጥ ከተውታል ሲሉ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ይህን ያሉት ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዴሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ውይይት እያካሄደ ይገኛል። በዚህ ውይይት መድረክ ላይ አቶ ጌታቸው ረዳ የሰላም ሚኒስትር አቶ መሀመድ እንድሪስን ጨምሮ በውይይት መድረክ ላይ ንግግር ያደረጉት አቶ ጌታቸው ረዳ ፖለቲካ እስከ ገባን ጀምሮ እንዲያሉ ውይይቶች ሲካሄዱ ቆይቷል ብለዋል። እስከ አሁን ከጊዜውም በላይ የትግራይ ሕዝብ ሰላም ያስፈልጓል ያሉት ሲሆን ህዝቡ አሁን የለውና አደጋ የተጋረጠበት ሆኗል ሲሉ ገልጿል። አሁን የትግራይ ሕዝብ ልማት አሁን የትግራይ ህዝብ ልማት ይቆይለት ያሉት ያቶ ጌታቸው ረዳ መልማት ችግር የለውም ግን ህዝቡ የሌለውና አደጋ ተጋርጦበታል ብለዋል። አምስትና ሰባት የሆኑ ሰነፎች የትግራይ ህዝብን ወጣቱን ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ ግድ ይላል ሲሉ ተደምጠዋል። ይህ መድረክ እነዚህ ጥቂት ሰነፎች በቃችሁ የሚል አይነት ጠንካራ ውይይት የሚደረግበት የመጀመሪያ መድረክ ይሆናል የሚል ተስፋ እንዳላቸውም ገልጸዋል። በዚህ ውይይት መድረክ ላይ መክፈቻ ንግግር ያደረጉት ሌላ የሰላም ሚኒስትር አቶ መሀመድ ሪስ ናቸው። በንግግራቸውም በትግራይ ፖለቲካም ሆነ በሀገሪቱ ያሉ የፖለቲካ ሂደቶች ላይ አብዛኛው ከፊት ወጣቶች አይመጡም ያሉ ሲሆን ይህ ውይይት የአይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑም ተናግረዋል። በትግራይ ፖለቲካ ውስጥ የዛሬ ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉ ተናግሯል። ጦርነት ይብቃ ለማለት ድፍረት ይጠይቃል። የአሉሚት ሚኒስትሩ ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚተርፍ ሕዝብ የለም ሲሉ ገልጿል። መድረኩም የተለያዩ መነሻ ጽሁፎች መነሻን ሰፋ ያለ ውይይት እየተደረገበትም ይገኛል። ለአገር አቋራጭ አሽከርካሪዎች የብቃት ማረጋገጫ ፈተና ሊሰጥ ነው። ለሀገር አቋራጭ ህዝብ ትራንስፖርትና ለከባድ መኪና አሽከርካሪዎች ብቃት ማረጋገጫ ፈተና ሊሰጥ ሲሰጥ መሆኑን የትራንስፖርት ና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርት ና ሎጂስቲክ ሚኒስቴሩ ዶክተር አለሙ ስሜ እንደተናገሩት የሀገሪቱ የትራፊክ አደጋ መንስኤ በአብዛኛው የአሽከርካሪዎች መሆኑም በጥናት ተረጋግጧል። በመሆኑም ክህሎትና ስነ ምግባር ያላቸው አሽከርካሪዎችን ለመፍራት እንዲቻል ለከባድ መኪና ና ለሀገር አቋራጭ ህዝብ ትራንስፖርት አሽከርካሪዎች ፈተና ተሰጥቶ የአሽከርካሪ ብቃት መረጋገጫ ፍቃድ የመስጠት ስራ ሊሰራ መሆኑንም ጠቁሟል። በቅርቡ ተግባራዊ የሚደረገውን አዲስ የሰሌዳ መለያ በትራንስፖርት ዘርፍ የሚስተዋወቅ የሚስተዋወቀውን የሚስተዋለውን ወንጀልና የትራፊክ አደጋ በመሰረታዊነት ለመቀነስ ከፍተኛ አስተዋጽኦ እንደሚኖርም አያይዘው ተናግረዋል። የኢትዮጵያ ባለስልጣናት የጤና ባለሙያዎችን በመዋከብ የሀገሪቱ የጤና ችግርን መፍታት አይችሉም ሂውማን ራይትስ የኢትዮጵያ ባለስልጣናት የጤና ባለሙያዎችን ማህበር በማገድ ባለሙያዎችን በማሰርና በመዋከብ አሳሳቢ የሆነውን የአገሪቱ የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ሁማን ሁማን ራይትስ ዎች ገለጸ። ሁማን ራይትስ ዎች የጤና ባለሙያዎች የነሳቸውን ተገቢ ጥያቄ ትርጉም ባለው ውይይት መፍታት አለባቸው ሲሉ የተቃውሞ የአፍሪካ ምክትል ዳይሬክተር ላቲቪያ በአንደር ዋቢ አድርገው ረቡ ሰኒ 18 2017 በወጣ መግለጫ አስፍሯል። የህክምና ባለሙያዎች ከተመጣጣኝ ደሞዝ፣ ጥቅማጥቅም ጥቅማ ጥቅም፣ የሙያ እርገት እድሎች እንዲሁም ከምቹ ስራ ቦታ እና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎች ለጤና ሚኒስትር ሚያዝያ 3 2017 ዓ ም ማቅረባቸው ይታወሳል። ለጥያቄዎቻቸውም ምላሽ ባለመሰጠቱ ከግንቦት አስር ቀን ጀምሮ ሁለት ሺ አስራ ሰባት ሙሉ ለሙሉ የስራ ማቆም አድማ አድርገው ነበር። አድማውንም ተከትሎ መንግስት በጤና ባለሙያዎች ላይ የስራ ማዋከብ፣ የስራ የማባረር ዛብቻዎች እንዲሁም አዲስ የስራ ቅጥር ማውጣትና ሌሎች ጫናዎች መድረሱ ተቋሙ በመግለጫው አስፍሯል። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሀፊና የሀገራቸውን መሪዎች ልኳል በማለትም መክሷል የኤርትራ መንግስት ይህንንም ክስ በኢትዮጵያ ላይ ያቀረበው ትላንት ሀሙስ ሰኔ አስራ ዘጠኝ ሁለት ሺ አስራ አስራ ሰባት አመተ ምህረት በማስታወቂያ ሚኒስቴር በኩል በወጣው መግለጫ ነው የአገሪቱ መንግስት መግለጫ ኢትዮጵያ ግጭት ግጭትን በምክንያት ለማባስ ለማላበስ እና ለመቀስቀስ ያሰት ባንዲራ እያውለበለበች ነው የሚልንም ክስ ጨምሮ አቅርበዋል። መግለጫው ባለፉት ጥቂት ቀናት ውስጥ ኢትዮጵያ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ ያጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻ ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገር እና መንግስት መሪዎች ደብዳቤዎችን መላክ ያካትተ እንደሆነ በመግለጫው ላይም ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንክሶች እንዲሁም በኢትዮጵያ ሉዓላዊነትና ግዛት አንድነት ጥሰቶች የሚወለጅል ነው እንደሆነም የሀገሪቱ መንግስትም መግለጫ በስፍሯል። የኢትዮጵያ መንግስት የአይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉም በይፋ አልገለጸም። የኬንያ ተቃውሞ የመን ፈንቅለ መንግስት ሙከራ እንደሆነ የሀገር ውስጥ ጉዳይ ሚኒስትር ተናገሩ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ አስራ ስምንት ሁለት ሺ አስራ ሰባት አመተ ምህረት በመላው ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ ሽብር ተግባርና የመንግስት ለውጥ ለማድረግ የታቀደ ህገ መንግስት ሙከራ ነው አሉ። ሚኒስትሩ ቢያንስ አስር ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል በመባሉንም አስተባብሏል ኪፑቺማ ሙርኮ ይህን የጸጥታ ተቋም ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት አስር ሰዎች በተጨማሪ ሶስት መቶ የፖሊስ አባላትን ጨምሮ አራት መቶ በላይ ሰዎች ጉዳት እንደደረበሰባቸው ሚኒስተሩ ገልጸዋል። በሰላማዊ የተቃውሞ ስም የተካሄደው ጥቃቶች፣ ዘረፏቸው፣ የሰብ ጥቃቶች እንዲሁም ውድመት የተፈጸመበት ጭካኔ የተሞላ ወንጀልን እናወግዛለን ብሏል ሚኒስትሩ። ባለፉት 24 ሰዓት ውስጥ ሰባ ሁለት ሰዎች ተገደሉ። በጋዛ ባለፉት 24 ሰዓት ውስጥ በትንሹ ሰባ ሁለት ሰዎች መገደላቸውን አልጀዚራ ዘገበ። በጋዛ ባለፉ አንድ ወር በእርዳታ ማከፋፊያ ጣቢያዎች ውስጥ ከአራት ሺህ በላይ ሰዎች መክሶላቸውንም የዜና ምንጩ አያይዞ ገልጸዋል። እስራኤል በጋዛ ላይ ያካሄደችው እያካሄደች ባለችው ጦርነት ባለፉት አራት ሳምንታት ቢያንስ አምስት መቶ አርባ ዘጠኝ ፍልስጤማውያን በእስራኤል ወታደሮች መገደላቸውን የጠቀሙ ዘገባው ሌሎች አራት ሺህ ስልሳ ስድስት ሰዎች በደሙ በአሜሪካ ና በእስራኤል በሚደገፍ የጋዛ ሰብአዊ ፋውንዴሽን የእርዳታ ማከፋፈያ ጣቢያዎች ውስጥ አቅራቢያ ላይ ቆስሏል ብለዋል። አልጀዚር የጋዛ ሆስፒታል ምንጮችን ጠቅሶ እንደዘገበው ባለፉት አራት ሰዓት ውስጥ በእስራኤል በደረሰ ጥቃት በትንሹ ሰባ ሁለት ሰዎች ተገድለዋል። በእስራኤል እና በጋዛ ጦርነት እስካሁን በትንሹ 56 259 ሰዎች ሲሞቱ 132 458 ሰዎች መቆሰላቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። አሜሪካ በኢራን ላይ የልብፍ ዘመቹ ጥቃት ምንም አላተረፈችም። አያቱላ አሚን የኢራን ጠቅላይ ሚኒስትር አያቱላ አሚን አሜሪካ በኢራን ኒክሌር ይዞቶች ላይ በፈጸመችው ጥቃት ምንም አላተረፈችም ሲሉ ተናገሩ። ሐሚን ከእስራኤል ጋር ግጭት ከቆመ በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራንን የኒክሌር መርሃ ግብር ለማደናቀፍ ያቀደው ስኬት አላገኘም በማለት ገልጸዋል። የኢራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገራቸው የፈጸመችውን ጥቃት የኢራን የኒክሊር ይዞቶችን ሙሉ በሙሉ ያወደመ ነው ቢሉም አያቶላህ ይህንን ማጋነን ሲሉ አጣጥለውታል። ጠቅላይ ሚኒስትር መሪውም ጨምረው ሀገራቸው በኳታር የአሜሪካ ጦር ሰፈር ላይ የፈጸመችውን አጸፋዊ ከፍተኛ ምት ሲሉ ነው የጠሩት። አሜሪካ በበኩላ ጥቃቱ የኢራንን የኒክሌር መርሃ ግብር ያንኮታኮተ ነው በሚል አቋሟ እንደጸናችም ነው። ማክሮን ኢራንን አስጠነቀቁ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ኢራን አስጠነቀቁ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትላንት ሀሙስ ኢራን በኒክሌር ዙሪያ የወሰነችውን ውሳኔ ተገቢ አለመሆኑን በመጥቀስ አገሪቱ ማስጠንቀቃቸውን ዘሂንዱ ዘግቧል። ከሁሉ ነገር ከባዱ ኢራን ከኒክሌር አለማስፋፋት ስምምነት መውጣቷ መሆኑን አመላክተው አሜሪካ ለዚህ የወሰደችው አጸፋ አጸፋ ተገቢ ነው ብለዋል በየአንጻሩም ኢራን የደረሰባት ጥቃት ተከትሎ ከኒኩሌር አልባነት አሊያም የኒኩሌር አለመስፋፋት ስምምነትም መውጣት አይኖርባትም ሲሉ አስጠንቅቋል ማክሮ ና የባያሰባቱ የአውሮፓ ህብረት አባል ሀገር የመሪዎች ጉባኤ ላይ ማጠቃለያ ላይ በብራስል ለጋዜጠኞች እንደተናገሩት እንዲ ያለው ሁኔታ የማፈንገጥ ና የጋራ መዳከቦችን ያመጣል ብለዋል ሲል አዛም ፍራንስ ፕሬስ ዘግቧል ፕሬዚዳንቱ ኢራን በእሳት ላይ ጋዝ እያፈሰች ነው ሲሉም አክሏል ብለዋል ዘገባው አያቶላ አሊ ሀሚንን ልናስወግደው ፈልገን ነበር። የእስራኤል መከላከያ ሚኒስትር ሀሚኒን ልናስወግደው ፈልገን ነበር ነገር ግን በአጋጣሚ ያልሆነም ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትስ ከሀገራቸው ቻናል አስራ ሶስት ጋር ባደረጉት ቃለ ምልልስ ተናግረዋል። የእስራኤል መከላከያ ሚኒስትር ሀገራቸው ኢራን ጠቅላይ መሪ አያቶላ አሊ ሀሚንን ለመግደል ትፈልጋለች ያሉት በሁለቱ ወገኖች መካከል በቅርቡ በተካሄደው አስራ ሁለት ቀናት ጦርነት በዚሁ ሳምንት በተኩስ አቁም ከተጠናቀቀ በኋላ ነው። ካት እንዳስታወቁት እስራኤል አቶ ላሚንን ለመግደል የዩናይትድ ስቴትስ ፍቃድ እንደማትፈልግ ገልጸዋል። አሚንን መግደል በግጭት ውስጥ ትልቅ መባባስ ሲሆን ነበር የኢራን ጠቅላይ መሪ ከመሆናቸው በተጨማሪ በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ የሺያ ሙስሊሞች ከፍተኛ መንፈሳዊ መሪ ናቸው። ያው ቴህራን የኒውክሌር ፕሮግራሟን አስፋፍታ ከቀጠለች እስራኤል ኢራንን እንደገና ለማጥቃት ከአሜሪካ ፍቃድ እንዳላት ከተዘናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔተናዊ እና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጦርነቱ የአገዛዝ ለውጥ ሊያመጣ እንደሚችል በተለያዩ ጊዜ አጠቁሟል። የእስራኤል መከላከያ ሚኒስትር አስተያየት በኢራን የኒውክሌር ተቋማት ላይ የተፈጸመውን ጥቃት ያደረሰው ጥፋት መጠን ላይ እሱ በርሱ እርስ በርስ የሚጋጩ ሪፖርት ከወጡ በኋላ የተሰጠ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የጦርነት ውጤት ከአረብ ሀገራት ጋር ለተጨማሪ መደበኛ ዲፕሎማሲያዊ ስምምነቶች እድል ተፈጥሯል ማለታቸውን የዘገበው አልጀዚራ ነው።